ሰላም አለይኩም በረካቱ በረካቱ፣ እንዴት ቆያችሁ? አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ በሚል ስያሜ የምናውቀው ትናንትና በፌስቡክ ገጹ በወራሪዋ እስራኤል ቴላቪቭ ከተማ የሙዚቃ ኮንሰርት እንደሚያቀርብ ከገለጸ በኋላ ወራሪዋ እስራኤል የፍልስጤም የጋዛን ሕጻናትን እየጨፈጨፈች እንደዚህ ያደርጋል የሚል የግለሰብ አስተያየት ሰተናል። ቴዲ አፍሮ ግለሰብ ነው። በነገራችን ላይ ይህንን ቪዲዮ እንዲሰራ ያደረገኝ እዚሁ አገራችን ኢትዮጵያ የኦሮሚያ ክልል ትምህርት ቢሮ ሐማስን ጥፋተኛ አድርጎ ለትውልድ ለአንድ ጄኔሬሽን ፈተና አቅርቧል። ቴዲ አፍሮ ግለሰብ ነው። እየፈለገ የሚደግፈው እየፈለገ እንዴት እንዲያደርጋል የሚለው ነው። የኦሮሚያ ክልል ግን ህዝብን የሚያስተዳድር ነው። ህዝብ አስተዳዳሪ የተለያየ እምነትና የተለያየ ባህል፣ ቋንቋ ያለበት ነው። እንዴት ነው የተለያየ እምነትና የተለያየ አመለካከት ያለበት አንድ አስተዳደር የግለሰብ አመለካከትን እንደዚህ የሚያደርገው? የኦሮሚያ ክልል በነገራችን ላይ ፕሮቴስታንታዊ ልምምድ የሚደረግበት ነው። ኦኬ የፍልስጤም የጋዛ ህጻናት የሚጨፈጨፉት በፕሮቴስታንታዊ መንግስት በነ አሜሪካ በኢቫንጀሊካን ቤተክርስቲያን አማካኝነት ነው። አገራችን ማስተዳደር አሁን ላይ ኢቫንጀሊካኖች ናቸው። በቀጥታ ኢቫንጀሊካዊነቱን ያወጀው የኦሮሚያ ክልል አስተዳደር ነው። ከአሁን በፊት ፕሮቴስታንታዊ ልምምድ አዳሪ ትምህርት ቤት ብሎ ገንብቶ አዳሪ ትምህርት ቤት ላይ የሚማሩትን የሙስሊም ልጆች በቃ እስልምና ጠልተው እስልምና እንዲመጥፎ ነው መጥፎ ነው መጥፎ ነው ተብለው ወደ ፕሮቴስታንት እንዲመጡ በቀጥታ ጽሁፍ ተጽፎ በቃ ላደለ ፕሮቴስታንት ማርማር ስኳር ስኳር የሚል ነው። እስልምና ሬት ሬት ይላል። ስኳሩ ምረጡ፣ ንከረ የሚለውን ምረጡ እያሉ የፕሮቴስታንት መምህራን በየሟለ ህጻናቱ እንደሚያደርጉት እንደዚህ ያደረገን የኦሮሚያ ክልል ማለት ነው። እናንተ ግለሰብ ነው አይደለም እንትን የምትቃወሙት ክልሉ ማጆሪቲ ሙስሊም ባለበት ሀገር ማለት ነው። ማጆሪቲ በማናለብኝነት ኦሮሚያ ክልል አስተዳደሩ 97 ፐርሰንት ፕሮቴስታንቶች ናቸው። የሚገርማቸው ነገር ማጆሪቲው በማይኖሪቲ ነው የሚመራው። ኦሮሚያ ክልል ሰው እስልምና መቀበል አይችልም፣ ይደበደባል። ሰው ጴንጤ እንዲሆን ነው የሚፈልገው። ምክንያቱም የኦሮሞ ጴንጤ የመንግስት ባለስልጣን ስለሆነ አብዛኛው ማህበረሰብ ነዋሪ ጴንጤ መሆን አለበት በሚል ፕሮፓጋንዳ፣ በዛ በዚህ ነው እየተደረገ ያለው። ቴዲ አፍሮ የፈለገ የሚደግፈው እየፈለገ የሚነቅፈው ነው። ነገር ግን የኦሮሚያ ክልል አስተዳደር የፈለገ እንዲሆናል ያልፈለገ እንዲ አይልም፣ እያስተዳደረን ህዝብን ማለት ነው። በመሆኑም ቴዲ ታዋቂ ሰው እንጂ ህዝብ መሪ አይደለም። መጀመሪያ መቃወም ያለብን ህዝብ መሪ የኦሮሚያ ክልልን መንግስት፣ የኦሮሚያ ክልል ትምህርት ቢሮ፣ የኢትዮጵያን ትምህርት ሚኒስቴር ነው መቃወም ያለብን እንደዚህ አይነት ስራ የሚሰሩ ማለት ነው። እንደ ክርስትና ማህበረሰብ ቴዲ አክራሪ ክርስቲያን ነው። ለክርስቲያኑ ማህበረሰብ ደግሞ እስራኤል የሃይማኖታቸው አንድ ክፍል ናት። እኛ መካና መዲና፣ ኢየሩሳሌም፣ ቤተል መቅድስ የሃይማኖት ቅዱስ ቦታ አድርገን እንደምንይዘው ለእነሱ እስራኤል ቅዱስ ሀገር ናት። የፈጣሪያቸው የኢየሱስ አገር ናት። እስራኤላውያኖች፣ ወራሪዎቹ እስራኤላውያኖች የኢየሱስ ዘመዶች ናቸው። አይሁዶች ናቸው። ኢየሱስም አይሁድ ነው። ስለዚህ ሃይማኖታቸው እስከሆነ ድረስ ለምን እንዲያደረጋችሁ አንላቸውም። ነገር ግን ኢትዮጵያ ውስጥ በስልጣን የሚገዛን አካል ይሄ የግለሰብ እምነቱን እኛ ላይ ሊያደርግ አይገባም። የኦሮሚያ ክልል ትምህርት ቢሮ ለህግ መቅረብ አለበት። ይሄን የእኛ ጥያቄ እንጂ ቴዲ አፍሮ መብት ነው፣ ግለሰብ ነው። አዲስ አበባ በተለያየ ሆቴል ላይ እኮ የእስራኤል ባንዲራ ኮ ተዘርግቶ አላት፣ አጋጥሟቸው አያውቅም። ፕሮቴስታንቶች እኮ በግልጽ በቸርች ውስጥ እኮ እየጸለዩ እኮ ነው ጦርነቱን እንድታሸንፍ እስራኤል በግለሰብ ደረጃ ማለት ነው። ጦርነቱ ሲጀመር የክርስቲያናዊ የመስቀል ጦርነት ነው በግልጽ የአሜሪካ ውጭ ጉዳይ ሚኒስትር በከሰል ግንባሩ ላይ መስቀል አድርጎ ወጥቶ አይደለም እንዴ? እያዋጋ ያለው ይህ እንትን ነው። ነገር ግን ኢትዮጵያ አሜሪካን ሀገር አገር ገዢውም ፕሮቴስታንት የክርስቲያን መንግስት ነው፣ ህዝቡም ማጆሪቲ ኢቫንጀሊካን ነው። በእርግጥ የኢትዮጵያ መንግስት የፕሮቴስታንት ኢቫንጀሊካን መንግስት ነው፣ ነገር ግን ማጆሪቲ ሙስሊም ነው። ማጆሪቲ ሙስሊም በሆነበት አካባቢ ህዝብ ላይ እንዴት ነው የሃይማኖት ይህ ይገልጻል ተብሎ እንደዚህ ወራሪ እስራኤልነት የምታንጸባርቁት በእርግጥ ምን ያመጣል ሙስሊሙ ብለው ነው እንዲህ ሰሩ ያሉት። ይገርማል። ይህን ይመስላል። ሸር አድርጉት። ቪዲዮ